ሰሞኑን በሀገር ደረጃ ከጠቅላይ ሚኒስቴር ዶክተር አብይ አህመድ ጋር የኪነ ጥበብ ባለሙያዎች መወያየታቸው ይታወቃል። ውይይቱን ተከትሎ በሀገሪቱ የተለያዩ አካባቢዎች የተገነቡ የልማት ፕሮጀክቶችንና ታሪካዊ የቱሪስት መዳረሻዎችን እንዲጎበኙ ተደርጓል። ወደ ዳውሮ ዞንም ያቀኑ የኪነ ጥበብ ባለሙያዎች ያላላ ሎጅና በአካባቢው ያሉ የቱሪስት መዳረሻዎችን ጎብኝተዋል። ከጉብኝቱ መልስ ለጣቢያችን በሰጡት አስተያየት ከዚህ ቀደም ሳይገለጡ የቆዩ ተፈጥሯዊና ሰው ሰራሽ ታሪካዊ ቅርሶች በጠቅላይ ሚኒስትር ሀሳብ አመንጭነት ተገንብተውና ለምተው ለእይታ መብቃታቸው ወደ ውጭ ሀገር የሚያማትሩ ጎብኚዎች ሀገራቸውን እንዲያዩ እድል ይሰጣልም ብለዋል ተደርገዋል። በሀገሪቱ በተለያዩ አካባቢዎች የሚገኙ የቱሪዝም መዳረሻዎችን የኪነ ጥበብ ባለሙያዎች እውቀታቸውንና ክህሎታቸውን ተጠቅሞ የበለጠ እንዲያስተዋውቁ ያስችላል ያሉት ደግሞ የኪነ ጥበብ ባለሙያው ሰለሞን ተሹ ነው። አሁን ላይ በሀገሪቱ ብዙ ያልተገለጡና ያልታወቁ ገጾች መኖራቸውን የተገነዘቡበት ወቅት መሆኑን የተናገሩት ደግሞ የኢትዮጵያ ደራሲያን ማህበር ምክትል ፕሬዚዳንት ደራሲና ጋዜጠኛ ተስፋዬ ማሞ ናቸው። በጣም ደስ ያለኝ እኔ ኢትዮጵያን ዳር እስከ ዳር አይቻለሁ የምኩራራ ሰው ነው የነበርኩት። አንዳንድ ቦታ ለካ ያልተገለጡ ገጾች ነበሩን። ሳናነብ ያለፍናቸው ገጾች ነበሩን። ሀላላ ኬላ እና ዳውሮ ለእኔ እንደሱ ሆነው ነው ያየሁት። ከዚህ በፊት ያላየሁት ያልደረስኩበት ቦታ አሁን ስደርስበት ደግሞ በጣም በከፍተኛ መደነቅ፣ በጣም በከፍተኛ ደስታ ሀገሬን ይበልጥ እንድወድ፣ ሀገሬን ይበልጥ እንድቀርቡ፣ ይበልጥ ወደ ሀገሬ እንድሳብ ያደረገኝ ቦታ ነው። በጉብኝቱ የተገኙ የዞኑ ዋና አስተዳደር ጽሕፈት ቤት ኃላፊና ና የዕለቱ የዋና አስተዳዳሪ ተወካይ አቶ ወንድሙ ወራበው በበኩላቸው የንጉሥ ሀላላ የድንጋይ ካቦችን ጨምሮ በርካታ ታሪካዊ ቅርስ ባለቤት የሆነው የዳውሮ ሕዝብ ለዘመናት ሳይታወቅ መቆየቱን ገልጸዋል። ይሁን እንጂ የሀገሪቱ ጠቅላይ ሚኒስትር ሀሳብ አመንጭነት የለማው ታሪካዊ የንጉሥ ሀላላ ልጅ አካባቢውን ከማስተዋወቅ ባሻገር የኢኮኖሚ ምንጭ በመሆን ከፍተኛ አስተዋጽኦ እያበረከተ ነው ብለዋል። ለበርካታ ዜጎችም ቋሚና ጊዜያዊ የስራ እድል መፍጠር ማድረግ መቻሉንም ተናግረዋል። በማጠቃለያው ላይ የኪነ ጥበብ ባለሙያዎች በጉብኝቱ ደስተኛ መሆናቸውን የገለጹ ሲሆን በቀጣይ እነዚህ የቱሪስት መዳረሻዎች ላይ የበኩላቸውን ለመስራት መነሳሳት እንደፈጠረባቸውም ጠቁመዋል። እንኳን የዓለም ህዝብ አይደለም በአራቱም አቅጣጫ ያለው የኢትዮጵያውያን መጥተው ጎርፎ የሚያዩባት ከተማ ትሆናለች ብዬ ነው የማስበው። በጣም በጣም በጣም የምንችለውን ነገር ሁሉ እኔ በግሌም ከእኔ የሚጠበቅብኝን ለማድረግ ዝግጁ ነኝ። ምክንያቱም የእናንተ ስኬት ስኬቴ ስለሆነ እናንተ በደከማችሁበት እኔ የዚህ በረከት ተካፋይ ሆኛለሁኝና ይህንን የምትከታተሉ ውድ ወገኖቼ እኔ አይቼ የለካሁበትና እፎ ደስ የተሰኘበትን መልካም ነገር መታችሁ እንድታይ ወጋብዛለሁኝ።